ቀስተ ደመናው እንደፈለገው በሚፈነጥቅባት፣ ወንዞች በዜማ በሚያስተጋቡባት፣ የልባችን ትስስር ከማንኛውም ድንበር በላይ በሆነባት ውብ ምድር ላይ አንድ እንግዳ ነገር መታየት ጀመረ። በሹክሹክታ የሚነገር፣ ከጆሮ ወደ ጆሮ የሚተላለፍ፣ ቀስ በቀስ የአየር ላይን ሰላም የሚነካ መርዝ። ሰላም፣ ውድ የኢቲን ፎኔት ተከታታዮች እንኳን ወደ ዛሬው ዝግጅታችን በሰላም መጣችሁ። ዛሬ ከእለት ተእለት ግርግርና የህይወት ውጣ ውረድ በስተጀርባ በማህበረሰባችን ውስጥ እንደ ስውር ስር ሰዶ የህብረተሰባችንን መሰረት ስለሚቦረቡር ብዙ ጊዜም በውል ትኩረት ስላልሰጠነው፣ ነገር ግን እጅግ አደገኛ ስለሆነ አንድ ክስተት በጥልቀት ልንወያይ ልናጤን ወደድኩ። ይህ ክስተት በእጃችን ልንይዘው፣ በአይናችን ልናየው አንችልም። ነገር ግን የሚያስከትለው ጉዳት እንደ ድብቅ በሽታ ቀስ በቀስ ሰውነታችንን እንደሚበክል ማኅበረሰባችንን ከውስጥ ይበላል። ህብረታችንን ያላላል። አንድነት መንደር በአንድ ወቅት በሩቅ ዘመን ሳይሆን ምናልባትም በእኛም ትውስታ ውስጥ ሊኖር በሚችል መልኩ አንድነት የምትባል በፍቅር በመከባበርና በመተሳሰብ የተገነባች እንደ ዕንቁ የሚያበራ ውብ መንደር ነበር። ጎህ ሲቀድ የአእዋፍ ዝማሬ ከእንቅልፍ የሚቀሰቅሳቸው። ገበሬው በደስታ አፉን አሹሎ እያፏጨ ወደ ለምለም ማሳው ሲያመራ፣ እረኛው ከብቶቹንና በጎቹን ይዞ ወደ ሰፊው መስክ ሲነጉድ፣ ሕፃናት በየመንደሩ ዳርቻ በሳቅና በጫጫታ ሲቦርቁ፣ የመንደሯ አየር በሕይወትና በተስፋ የተሞላ ነበር። ምሽት ላይ ደግሞ በቀዝቃዛው አየር በአንድ ትልቅ የጋራ እሳት ዙሪያ ተሰብስበው የዕለቱን ውሎ ሲያውጉ፣ የሽማግሌዎችን ጥበብ የተሞላበት ተረትና ምሳሌ ሲያዳምጡ የፍቅርና የመተሳሰብ የማይታይ ሙቀት ይላበሱ ነበር። በአንድነት መንደር የጎረቤት ድስት ለሁሉም ይተርፋል። ደስታም ሆነ ሐዘን የጋራ ነበር። በርግጥም ስሟን የኖረች የሰላምና የእድገት ተምሳሌት ነበረች። ነገር ግን የትኛውም ሰላም ዘላለማዊ እንዳልሆነ ሁሉ አንድ ቀን ያልተጠበቀና ረቂቅ እንግዳ ወደዚህ ሰላማዊ መንደር ሰርጎ ገባ። ይህ እንግዳ የጦር መሳሪያ አልታጠቀም። ሰራዊትም አላሰለፈም። የገባው በሹክሹክታ በስውር አሉባልታ ነበር። እንደ ቀላል ነፋስ ከአንዱ ጆሮ ወደ ሌላው እየተዘዋወረ የመጠራጠርንና የመከፋፈልን የማይታይ መርዝ ቀስ በቀስ በነዋሪዎቹ ልቦና ውስጥ መርጨት ጀመረ። እገሌ እኮ ስለ እናንተ እንዲህ ሲል ሰምቸዋለሁ። የእነሱ ወገን ለእናንተ መልካም አያስብም፣ ተጠንቀቁ። ያኛው ሰፈር እኮ ከእናንተ የተሻለ እድል እያገኘ ነው የሚሉ መጀመሪያ ላይ እንደ ቀልድና ወሬ የተጀመሩ ስውር ንግግሮች ቀስ በቀስ እንደ እሾህ በንጹሐን ልቦች ውስጥ በጥልቀት መቸንከር ጀመሩ። መጀመሪያ ላይ ብዙዎች ትኩረት አልሰጡትም ነበር። የምንሰማው ነገር ሁሉ እውነት አይደለም፣ ይሄማ የባዶዎች ወሬ ነው ይሉ ነበር። ነገር ግን ይህ ስውር ጠላት የሰውን ልጅ ስነ ልቦና ጠንቅቆ የሚያውቅ ይመስል ትንንሽ ልዩነቶችን እያጋነነ የቆዩ ቁርሾዎችን እየቀሰቀሰ ፍርሃትንና ለመተማመንን በብልሃት ይመግብ ነበር። ቀስ በቀስ እነዚያ የዋ ሹክሹክታዎች ድምፃቸውን ከፍ አድርገው ወደ ግልጽ ንትርክ፣ መናናቅና መራራ ጭቅጭቅ ተለወጡ። በአንድ ወቅት የሳቅና የጨዋታ የእርቅና የምክር ማዕከል የነበሩት የመንደሯ አደባባዮችና የጋራ መሰብሰቢያ ቦታዎች የቁጣና የጥላቻ የእርስ በርስ ክስ መድረኮች ሆኑ። የልብ ወዳጆች ተኳረፉ ለዘመናት አብረው የኖሩ ጎረቤታሞች በጥርጣሬና በጥላቻ ዓይን መታየት ጀመሩ ያቺ ለምለም የነበረችው የአንድነት መንደር ቀስ በቀስ ድባቧ እየጨለመ የነዋሪዎቿ ፊት በጭንቀትና በቁጣ እየተወጠረ ውበቷ እየደበዘዘ ሄደ የጋራ የነበረው ጥርት ያለ የውሃ ምንጫቸው በጭቃና በቆሻሻ ደፈረሰ። ማሳዎቻቸው ሳይታረሱ ቀሩ። የጋራ ሥራዎቻቸው ተቋረጡ። ልጆቻቸው በፍርሃት ከቤት መውጣት አቆሙ። የወጣት ወንዶቿ ጉልበት በከንቱ ንትርክ ይባክን ጀመር። እናቶች በእንባ ልጆቻቸውን መለመን ያዙ። ሽማግሌዎቿም በሐዘንና በጸጸት አንገታቸውን ደፉ። ምን ዓይነት መዓት ነው የወረደብን ሲሉ በየቤቱ ዋይታና ለቅሶ ሆነ። የመንደሮዋ ነዋሪዎች ግራ ተጋብተው ነበር። ይህ ሁሉ ችግር ከየት እንደመጣ ሊረዱ አልቻሉም። አንዳንዶቹ የውጭ ጠላት በድብቅ የላከው መርዝ ነው ሲሉ፣ ሌሎች ደግሞ የኢኮኖሚ ድቀትና የሀብት ጦት የወለደው መዘዝ ነው አሉ። ጥቂቶችም የቀድሞ መሪዎች ያስቀመጡት ያልተፈታ ችግር ነው ብለው ተከራከሩ። እርስ በርሳቸው መወነጃጀል እንጂ እውነተኛው ጠላት በመካከላቸው እንደተደበቀ በራሳቸው አንደበት በሚተላለፉ ቃላት በራሳቸው አስተሳሰብ ውስጥ ስር ሰዶ እንደሚገኝ ብዙዎች በውል ሊገነዘቡት አልቻሉም ወይም አልፈለጉም ነበር። ይህ ስውር ጠላት ስሙ ልዩነትን አለማክበር፣ ጥርጣሬን መዝራት፣ ሐሰተኛ መረጃን ማሰራጨት፣ ሌሎችን ማንቋሸሽ እና ክብራቸውን መንካት፣ በቡድን መከፋፈልና ሌሎችን ማግለል ይሁን ምንም፣ እነዚህ ሁሉ የአንድ አስቀያሚ ገጽታ መገለጫዎች ነበሩ። ዋናው ባህሪው አንድ ነበር፤ ሰዎችን ከሰብአዊነታቸው ዝቅ ማድረግ እርስ በርስ ማራራቅ፣ መተማመንን ማጥፋት፣ ፍቅርን በጥላቻ መተካት፣ አንድነትን ማፍረስ። እናም ያቺ በአንድ ወቅት ሰማያዊ ገነት ትመስል የነበረችው አንድነት መንደር የውስጥ ሕመሟ ተባብሶ መሠረቷ ተናግቶ፣ ቀስ በቀስ እየፈራረሰች የጥፋት አፋፍ ላይ ደረሰች። ይህ ጥፋት የመጣው በመሬት መንቀጥቀጥ ወይም በጎርፍ አልነበረም። የመጣው በማይታየው ነገር ግን ከማንኛውም የተፈጥሮ አደጋ በላይ በሚያወድመው ልብን በሚሰብር አጥንትን በሚሰረስር የቃላት ጦርነት ነበር። በመንደሯ ውስጥ ብዙ ውጣ ውረዶችን ያዩ የሕይወትን ትርጉም የተረዱ የሁሉንም ነገር መገንጠልና መክፋት ሲመለከቱ ልባቸው በሐዘን የተሰበረ አንድ አስተዋይ ሽማግሌ ነበሩ። የሰዎችን ስቃይ የማኅበረሰቡን መበታተን ሲመለከቱ ዝምታው ከበዳቸው። አንድ ቀን የቀሩትን ልባቸው የተሰበረውን የመንደሯን ነዋሪዎች በአንድ ጥላ ስር ሰብስበው በሚንቀጠቀጥ ነገር ግን ቁርጠኝነት በተሞላ ድምፅ እንዲህ አሏቸው። ልጆቼ፣ ወገኖቼ፣ ዛሬ የደረሰብንን መከራ ተመልከቱ። አንድነታችን እንደ ተበጣጠሰ ገመድ፣ ፍቅራችን እንደ ጠፋ ሻማ ሆኗል። በመካከላችን የገባውን ይህን ክፉ ነገር አላስተዋላችሁም ምን? ልክ እንደ እሳት ትንሽ ሆኖ ይጀምርና በቸልተኝነትና በንፋስ ከተገፋ ሁሉን ነገር አመድ ያደርጋል። ይህ እኮ የጥላቻ ንግግር የሚባለው መርዝ ነው። ስሙን ለይተን ካላወቅነው ልናሸንፈው አንችልም። ይህ መርዝ ሰዎችን ከሰውነታቸው ያወርዳል። በሐሰት ታርጋ እየለጠፈ፣ ፍርሃትንና ጥርጣሬን እያራገበ ልቦችን ያደነድናል። እርስ በርሳችን የምንነጋገርባቸው ቃላት እንደ ዘር ናቸው። የፍቅርን ዘር ከዘራችሁ ፍቅርንና ሰላምን ታጭዳላችሁ። የጥላቻን ዘር ከዘራችሁ ግን መከራን፣ ጥፋትንና ዘላለማዊ ጸጸትን ታጭዳላችሁ። ምርጫው በእጃችን ነው። ይህንን የጥላቻ እሳት በይቅርታና በመግባባት ውሃ ካላጠፋ ነው ሁላችንንም ያነደናል። የሽማግሌው ንግግር እንደ ነጎድጓድ ነበር። አንዳንዶችን ከእንቅልፋቸው የቀሰቀሰ፣ ሌሎችን ያስደነገጠ፣ የጥቂቶችን ልብ በንስሐ የነካ ነበር። ነገር ግን ብዙዎች አሁንም በዚያው ስውር ጠላት መርዛማ ተጽዕኖ ስር ነበሩ። የጥላቻ ንግግር አንዴ ከልብ ከገባና ከአእምሮ ጋር ከተዋሃደ፣ የሌሎችን ስህተት ብቻ መፈለግ፣ የራስን አስተሳሰብ ብቻ ትክክል አድርጎ ማየት፣ በቡድን ተደራጅቶ ሌሎችን ማግለልና ማጥቃት ልክ እንደ ከባድ ሱስ በቀላሉ የሚተው አልነበረም። ይቺ አንድነት የምትባል ምናባዊ መንደርና የነዋሪዎቿ ታሪክ የእውነተኛው ዓለም የእኛ ማህበረሰብ፣ ምናልባትም የራሳችን ህይወት ነጸብራቅ ሊሆን ይችላል። ያ ስውር ጠላት፣ ያ የቃላት መርዝ፣ ያ የጥላቻ ንግግር ዛሬም በዘመናዊ የመገናኛ ዘዴዎች በተለይም በማኅበራዊ ሚዲያ አማካኝነት ከየትኛውም ጊዜ በበለጠ ፍጥነትና ስፋት በቅጽበት በሚሊዮኖች ልብ ውስጥ ሊሰራጭ፣ ሀገርን ከውስጥ ሊበክል፣ ትውልድን ሊያጠፋ ይችላል። ታዲያ መፍትሄው ምንድን ነው? ይህንን በስውር የሚንቀሳቀስ ነገር ግን በግልጽ የሚያጠፋ ሀገር አፍራሽ የሆነውን የጥላቻ ንግግር እንዴት መዋጋትና ማሸነፍ እንችላለን? የመጀመሪያውና ዋነኛው እርምጃ ጠላትን በግልጽ ለይቶ ማወቅና መቀበል ነው። ይህ ጠላት ከሩቅ የሚመጣ ሳይሆን ከውስጣችን፣ ከአስተሳሰባችን፣ ከአንደበታችን የሚመነጭ አንዳንዴም በንቃተ ህሊና፣ አንዳንዴም ባለማወቅ የምንፈጽመው መሆኑን መገንዘብ። ሁለተኛ እንደ ንቁ ዘብ ለምንሰማው ለምናነበውና ለምናጋራው ነገር ሁሉ ከፍተኛ ጥንቃቄ ማድረግ ነው። ሰምቻለሁ ብሎ ሁሉን አለማመን፣ ተብሏል ብሎ ሁሉን አለማስተጋባት። በተለይም በማህበራዊ ሚዲያ ላይ የሚሰራጩ መረጃዎችን እውነትነት ሳናጣራ የሚያስከትሉትንም ጉዳት ሳናገናዝብ አለማሰራጨት። እያንዳንዱ ቃል፣ እያንዳንዱ አረፍተ ነገር የመገንባት ወይም የማፍረስ ኃይል እንዳለው መረዳት። ሶስተኛ የሌሎችን ሀሳብ እምነትና አመለካከት የማክበርን ባህል በጽናት ማዳበር ነው። ከኛ የተለየ ሀሳብ ያላቸውን ሰዎች እንደ ጠላት መቁጠር ሳይሆን ልዩነቶቻችንን እንደ ማህበረሰባችን ውበትና ጥንካሬ ምንጭ አድርጎ መቀበል፣ በአንስማማ እንኳን በሰለጠነና በጨዋ መንገድ መወያየትን፣ የጋራ መግባባትን መፈለግን መምረጥ። አራተኛውና ምናልባትም ከሁሉም በላይ አስፈላጊው የፍቅርን የመተሳሰብን የመቻቻልንና የይቅርታን ባህል በየዕለት ኑሯችን በቤተሰባችን፣ በጓደኞቻችን፣ በማኅበረሰባችን ውስጥ በጽናት መገንባት ነው። አንድ ቃል ከመናገራችን ወይም ከመጻፋችን በፊት ቆም ብለን ይህ ቃል ሰውን ይጎዳል ወይስ ይጠቅማል? አንድነትን ያጠናክራል ወይስ ያፈርሳል? ፍቅርን ይጨምራል ወይስ ጥላቻን ያነግሳል ብሎ ራስን መጠየቅ ወሳኝ ነው። ውድ የኢቲን ፎኔት ተከታዮች የጥላቻ ንግግር ሀገርን ከስር መሰረቷ የሚንድ ፣ ህብረተሰብን የሚበታትን ፣ ቤተሰብን የሚበትን ፣ ግለሰብን የሚያቆስል ፣ ትውልድን የሚያጠፋ መርዝ ነው። ይህንን መርዝ ማስቆምና ማጥፋት የእያንዳንዳችን የግልና የጋራ ኃላፊነት ነው። በቤታችን ስንወያይ፣ በትምህርት ቤታችን ስንማር በስራ ቦታችን ስንግባባ፣ በማህበራዊ ሚዲያ መድረኮቻችን ስንጽፍና ስንሳተፍ፣ በምንናገረው እያንዳንዱ ቃል ውስጥ የሰላም የፍቅርና የአንድነት አምባሳደሮች እንሁን። ያቺ አንድነት የምትባል መንደር በነዋሪዎቿ ንቃት፣ በሽማግሌው ጥበብ መሪነትና ከሁሉም በላይ በጋራ የመለወጥ ፍላጎት እንደገና ልትገነባና ልታብብ እንደምትችል ሁሉ የእኛም ሀገር የእኛም ማህበረሰብ ከጥላቻ ንግግር ስውር ጥቃት ተጠብቆ በፍቅር በመከባበርና በአንድነት እጅ ለእጅ ተያይዞ ወደ እድገትና ሰላም ከፍታ ሊራመድ ይችላል። ቃላቶቻችን የሀገር ግንባታ የማያናውጡ ጡቦች እንጂ የማፍረሻ አጥፊ ዲናማይቶች መሆን የለባቸውም። ይህንን በማስተዋልና በተግባር ስንኖር ለራሳችንም፣ ለልጆቻችንም ለቀጣዩም ትውልድ የተሻለችና ሰላማዊ ሀገር እናስረክባለን። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መልካም ጊዜ